በለም ጥና ስትልን አርማች ተመልካቾቻችን ጥቅምት 13 2018 ዓ.ም እረታዊ መረጃዎችና ዘገባዎችን ይዘ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት በርከት ያሉ መረጃዎችን ይዣለሁ። አብዛኞቹ የግንባር ዝርዝር መረጃዎች ናቸው። እየተከታተላችሁ አብራችሁ ከቆያችሁ ሁሉንም የሚሰሟቸው ይሆናል። ከነዚህ መካከል እንደዚሁ በዛሬ በርከት ያሉ የመንግስት ወታደሮች እንደዚሁ ለፋኖ እጅ ሰጥተዋል። በቀላል ውጊያ ነው እጅ የሰጡት። ይህንን በተመለከተና በአካባቢ ያለውን አጠቃላይ ወታደራዊ ስምሪት በዝርዝር የማድርሳችሁ ይሆናል ወታደራዊ አንቶኖቦች አሁንም ወደ አማራ ክልል ወታደሮች እና ወታደራዊ ሎጅስቲኮችን እያጓጓዙ መሆናቸውን የሚገልጸውን መረጃ ጨምሮ ዛሬ ከእኩለ ቀን ጀምሮ ከቦሌ የዓለም አቀፍ አየር ማረፊያ ካርጎ ወደ አማራ ክልል አንቶኖቦች ወታደሮችን ሲጭኑ እንደነበር የሚገልጸውና ተጨማሪ በአማራ ክልል በተለያዩ አካባቢዎች የድሮን ጥቃቶች ተፈጽመዋል። የድሮን አሰሳዎች እና ድሮን ማንዣበብ እስከዚህ ሰዓት ድረስ በተለያዩ አካባቢዎች መኖሩን የሚያሳዩ መረጃዎችን ጨምሮ በርከት ያሉ ዝርዝር የግንባር መረጃዎችን አደርሳችኋለሁ። በከተማ ውስጥም እንደዚሁ በተፈጸሙ ጥቃቶች ጉዳት ደርሷል። ከዚህ ጋር በተያያዘም ይህ እንደዚሁ የግንባር መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ፣ ዜና ስትሜል ዶት ኮም ላይ ልታደርሱ ትችላላችሁ። ብርቱ ተሳትፎ እያደርጋችሁ ስለሆነ በእጅጉን የማመሰግነው ሁልጊዜም ቻናሉ ስትገቡ ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ ታደርጉ፣ አዳዲስ መረጃዎች በተለይ የግንባር ዝርዝር መረጃዎች ሲለቀቁ ወደ እናንተ የሚደርሳችሁ ይሆናል። እንደዚሁም ደግሞ በወለጋ በተለያዩ እስር ቤቶች የሚገኙ የአማራ ተወላጆች ላይ እየተፈጸመ ያለውን ግፍና ሰቆቃ ቶርቸር የሚያሳይ አዲስ መረጃ ይዣለው። በወለጋ ለምን አማራውን ማጽዳት አልቻልንም የሚል እንደዚሁ የኦሮሚያ የጸጥታ ኃይል ስብሰባም እያደረገ ነው የሚገኘው። ይህንን በተመለከተ እንደዚሁ በዚህ ሰዓት ካጠናቀርኳቸው መረጃዎች መካከል ይገኙበታል። እነዚህና ሌሎች መረጃዎችን በደሴ ከተማ ዙሪያ ያለውን ጨምሮ ሌሎች መረጃዎችን ትሰማላችሁ። ድጋሚ አብራችሁ እንድትቆዩ ነው በአክብሮት የምጠይቀው። እንግዲህ በርካቶቻችሁ ከተለያዩ አካባቢዎች ሀሳብ አስተያየቶችን ልካችኋል፣ ተመልክቻቸዋለሁ። በእጅጉ ነው እየማመሰግነው በተለይ በአዲስ አበባ እየተደረገ ያለውን ማንነት ተኮር እንዲሁም ደግሞ በከተማ ውስጥ በቢሮዎች አርባ ስልሳ በሚል ዲሞግራፊውን የሰራተኛውን እንደዚሁ ማፈናቀል በተመለከተ ያለው ሁኔታ በተመለከተ በርከታ ያሉ ተጨማሪ መረጃዎችን አድርሳችሁኛል። በእጅጉ አመሰግናለሁ። ለዚህ ሰዓት እንደዚሁ ያካተትኳቸው መረጃዎች አሉ። ተሳትፏችሁ ይቀጥል። በቀጥታ ወደ መረጃዎች ነው የምሄደው። ወደ መረጃዎች ስሄድ ወደ ወለጋ የሚወስደን መረጃ ነው የማስቀድመው። በይህንን መረጃ የሰብአዊ መብት ድርጅቶች፣ ጋዜጠኞች እና የሰብአዊ መብት ተሟጋቾች፣ ግብረ ሰናይ ድርጅቶች በአግባቡ እንዲሰሙትና እንዲደርሳቸው ቤተሰቦቻቸው ተማጽነዋል። ምናልባት ይህን መረጃ የምትሰሙ ካላችሁ በመረጃው ልክ በሚጠቀሰው ቦታ የሰብአዊ መብት ተከራካሪ ድርጅቶች በመድረስ በአሰቃቂ ሁኔታ ውስጥ የሚገኙ እስረኞችን ሁኔታ እንዲጎበኙና ጉዳያቸውም ለዓለም አቀፍ ማህበረሰብ እና ለሚዲያዎች እንዲደርስ እና በዚህ በኩል በመንግስት ላይ ጫና በማሳረፍ ሰዎቹ ካሉበት አሰቃቂ ሁኔታ ቢያንስ በቤተሰብ እንዲጠየቁ እንዲሁም ከጨለማ እስር ቤት እንዲወጡ እና ለፍርድ እንኳ ካለ ፍርድ ቤት እንዲቀርቡ እንዲደረግ ነው ጥሪ ያቀረቡት። አንደኛው ወለጋ ነቀምት ከተማ የሚገኝ እስር ቤት ነው። በወለጋ ነቀምት ከተማ ከ950 በላይ የአማራ ባለሀብቶች፣ የሃይማኖት መሪዎች፣ የአገር ሽማግሌዎች፣ የመንግስት ሰራተኞችን፣ መምህራንን ጨምሮ በጨለማ እስር ቤት ውስጥ ታስረው በከባድ ስቃይ ውስጥ ይገኛሉ ብሏል። ይህንን በእስር ቤት ውስጥ የሚገኙ ሰዎችን በተመለከተ አሁንም ከፍተኛ ማሰቃየት እየተፈጸመባቸው ነው። በቶርቸር ምክንያት ስድስት እስረኞች ባለፈው አንድ ዓመት ህይወታቸው እንዳለፈ ተገልጿል። በሌሊት ከእስር ቤት ተወስደው ደብዛቸው የጠፋ አሉ። ቁጥራቸው እስካሁን ድረስ አልታወቀም። በዚህ የጨለማ እስር ቤት ከሶስት ዓመታት በላይ በአስከፊ ሁኔታ ውስጥ የሚገኙ ዘጠኝ መቶ በላይ እስረኞች እንዳሉ ነው እየተገለጸው። ቤተሰቦቻቸው እንግዲህ እስር ቤቱ የሚገኘው በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምት ከተማ ሲሆን የእስር ቤቱ ስም ደግሞ ጃቶ ተብሎ ይጠራል። ጃቶ ተብሎ የሚጠራ እስር ቤት ነው። ይሄ ቶርቸርና ስቃይ እየተፈጸመ ወደ 950 የሚሆኑ እስረኞች አስከሬናቸው በየጊዜው እየወጣ የሚገኝበት ይህንን እንዲጎበኙ ቤተሰቦቻቸው ይህንን ጠይቀዋል። በተለያዩ የምስራቅ ወለጋ አካባቢዎች በተለይ ካንገር ጉትና አካባቢው ፋኖ ናችሁ የፋኖ ደጋፊ ናችሁ በሚል እንዲሁም ደግሞ በገንዘብ ለኦሮሞ የጸጥታ ባለስልጣናት ገንዘብ አልሰጣችሁም በሚል ገንዘብ ተጠይቀው ያልከፈሉ በርካታ ባለሀብቶች በአማራ ማነታቸው ይሄ ስቃይ እየተፈጸመባቸው ነው። እንግዲህ እስር ቤቱ የሚገኘው በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምት ከተማ ሲሆን የእስር ቤቱ ስም ደግሞ ጃቶ ተብሎ የሚጠራ ነው። በዚህ እንግዲህ ጨርሰው ሳያልቁ ዓለም አቀፉ የሰብዓዊ መብት ድርጅቶች እና ሚዲያዎች ድምጽ እንዲሆኗቸው ቤተሰቦቻቸው ተማጽነዋል። ቤተሰቦቻቸው እንደሚሉት ሁኔታው እየከፋ ከሄደ በዚህ በጨለማ እስር ቤት ውስጥ በሚገኙ ወገኖች ላይ አሰቃቂ የጭፍጨፋ ድርጊት ሊፈጸም ይችላል። ፍርድ ቤት ቀርበው አያውቁም። በቤተሰብም አልተጠየቁም። ሲሞቱ አስክሬናቸው እንኳ ለቤተሰብ እየተሰጠ አይደለም። ስለዚህ ጃቶ በሚለው አድራሻ የሰብአዊ መብቶች ቀይ መስቀልን ጨምሮ እንዲጎበኟቸው ጥሪ ቀርቧል። ሌላው ሁለተኛ እንደዚሁ እስር ቤት ደግሞ የሚገኘው በወለጋ ሆሮ ጉድሩ ወለጋ ዞን አቢደንጎር ወረዳ ቱሉ ዋዩ ከተማ ነው። በዚህ በቱሉ ዋዩ ከተማ ከ417 በላይ የአማራ ተወላጆች እስር ላይ ናቸው፣ ከታሰሩ ከሁለት ዓመታት እና ከዛ በላይ የሆናቸውን ጨምሮ እነዚህ በአማራዎች ከአቢደንጎሮ እና ከአካባቢው በማንነታቸው ብቻ ተለይተው ታስረው ግፍና መከራ እየተፈጸመባቸው የሚገኝ ነው። የሚያሳዝነው እንግዲህ ከአራት መቶ እስረኞች መካከል 374ቱ የሙስሊም አማሮች ሲሆኑ 26ቱ ደግሞ ክርስቲያን አማሮች ናቸው። ከነዚህ ውስጥ እንግዲህ ወደ አራት የሚሆኑት አንዳንድ ሚሊዮን ብር ገንዘብ ተጠይቀው ግማሽ ከፍለው የወጡ ቢሆንም የሻዎች ናቸው ደግሞ እንደገና መታሰራቸውን ቤተሰቦቻቸው ገልጸዋል። ባለፈው ኦነግ ሸኔ በእስር ቤቱ ላይ በፈጸመው ጥቃት ሁለት ሁለት በእስር ቤቱ ተገድለዋል። እስር ቤት ውስጥ እንዳሉ ባካችሁ ድምፅ ሆኗቸው ሲሉ ቤተሰቦቻቸው ይህንን ጥሪ አቅርበዋል። ቤተሰቦቻቸው እንግዲህ አንድ ሚሊዮን ብር ድረስ ተጠይቀው አራት ሰዎች ግማሽ ከፍለው ተለቀው ነበር። እንደገና የፋኖ ደጋፊ ናችሁ በሚል ተመልሰው ታስረዋል። ስለ ወለጋ አማራ ማን ነው የሚመለከተው? ለመሆኑ ይሄ ቦታ በኢትዮጵያ ውስጥ አይደለም ወይ? ዓለም አቀፉ ማህበረሰብ አያውቀውም ወይ? እባካችሁ ድምጽ ሆኑ ሲሉ ቃል በቃል ይህንን ጥሪ አስተላልፈዋል። ይህ እንግዲህ፣ ይሄም ያው ቦታ የሚገኘው ሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ዋዩ ተብሎ የሚጠራ ከተማ ውስጥ የሚገኝ እስር ቤት ነው። አሁን በዚህ ሰዓት ወደ አራት መቶ የሚጠጉ እስረኞች ይገኙበታል። እንግዲህ በተለያየ ጊዜ ደግሞ ታጣቂዎች ጥቃት የሚፈጽሙበት አካባቢ ስለሆነና የኦሮሚያ ልዩ ኃይልም በአካባቢ በቅርብ ርቀት በዚህ የእስር ቤት አካባቢ ስለሚገኝ የከፋ ጉዳትም እንደዚሁ እናስተናግዳለን በሚል እስረኞቹ ስጋት ላይ ናቸው። እንግዲህ በዚህ በርካታ ገንዘብ የተጠየቁም እንዳሉ ነው። እስከ 84 ዓመት አዛውንቶች ድረስ ታስረው ይገኛሉ። ስለዚህ ቱሉ ዋዩና ጃቶ የሚባሉ ሁለት እስር ቤቶች እንዲጎበኙ ጥሪ ይቀርቧል። ሌላው የኦሮሞ ብልጽግና በየዞኑ ያሉ የወረዳና የዞንና የወረዳ የፀጥታ አመራር ስብሰባ በናዝሬት ጠርቷል ተብሏል። በጸጥታ ስብሰባው ላይ በተለይ የወለጋን ጉዳይ በተመለከተ ጉዳዩ መነጋገሪያ ነበር። ከወለጋ እንዴት ጽንፈኛ አማራ ማጽዳትና ማጥፋት አልቻልንም፣ ለምን አልተሳካልንም የሚሉ አጀንዳዎች ቀርበው እንደነበር የመረጃ ምንጮቹ ገልጸዋል። በዚህ ላይ ብዙ ጉዳዮች ተነስተዋል። እርስ በርስም እንደዚሁ ሲወነጃጀሉ ነበር። በተለይ ከወለጋ ከአራቱ ዞን የመጡት የጸጥታ ሰዎች የጸጥታ አመራሩ የፀጥታ አመራሩ በአያት በቅድመ አያቱ የአማራ ዘር ስላለበት ጨክኖ እርምጃ አልወሰደም በሚል እርስ በርስ ሲወነጃጀሉ እና እንግዲህ ይህንንም የደም ጥራት እንደ ሹመትና እንደመለኪያ ያቀረቡ አክራሪዎች ነበሩ። ከዚህ ባሻገር እርስ በርስ እንዴት ጽንፈኛ አማራን ማጥፋት አልቻልንም ለሚለው እንደ ምክንያት ያቀረቡት አንዳንዶቹ እንግዲህ በተለይ ገንዘብ እየተቀበሉ መረጃ እያወጡ መረጃ እያሸሹ እርምጃ እንዳይወሰድ አድርገዋል የተባሉ እንደዚሁ በስም የተነሱ ነበሩ። ከዚህ ባሻገር የጸጥታ አመራሩ መከላከያን በተለይ መከላከያ ካድሬዎች በሚሰጡት ልክ እርምጃ እየወሰደ አይደለም፣ በካድሬ ጥቆማ መሰረት አማራው እንዳይጨፈጨፍ አንዳንድ የአማራ ወታደራዊ መኮንኖች እንቅፋት ሆነዋል በሚል እንግዲህ ይህንንም አንስተዋል። ከዚህ ባሻገር መከላከያ አጽድቶ ለክልሉ ኃይል አላስረከበም መከላከያ ሚሊሻና ልዩ ኃይሉን ይገፋል፣ እንድጋፈጥ ያደርጋል። በዚህም ልዩ ኃይሉና ሚሊሻው ከፍተኛ ዋጋ ከፍሏል። አሁን ከዚህ በኋላ መከላከያ ጽብቶ ካልሰጠን እና መከላከያ በአካባቢው በበቂ ሁኔታ ስምሪት ካልወሰደልን ይህንን ዘመቻ ለመጀመር እንቸገራለን ማለታቸው እና የታቀደ ዘመቻ ስለመኖሩ የመረጃ ምንጮች ገልጸዋል። ያው መከላከያ እነሱ በሚሉት ልክም ባይሆን ግን መከላከያም በዋናነት በአካባቢው ትጥቅ ለማስፈታት ላለፉት አራትና አምስት ዓመታት በቋሚነት ዘመቻ ከፍቶ በርካታ ንጹሐንን በድሮን ጭምር ጉዳት አድርሷል። ካሁን በፊት እንግዲህ ከ35 በላይ ሰዎች በአንድ ቦታ እንዲሰበሰቡ ባለፈው ዓመት በተፈጸመ ድሮን ጥቃት 35 ሲገደሉ፣ ወደዚሁ 12 ቆስረዋል 47 ሰዎች በአንድ ቦታ ወለጋ ውስጥ የአማራ ተወላጆች በድሮን ተጨፍጭፈዋል። እንግዲህ ወለጋ ህዝብ መተሳሰቡ ደግሞ ካድሬዎቹን እንዳበሳጫቸው ነው የገለጹት። አሁን ወለጋ ህዝቡ እየተሳሰበ ነው። የታጠቀ ኃይል ህዝብን የአይነካም የሚል አስተያየትም እንደዚሁ የመረጃ ምንጮች ገልጸዋል። በዚህ የተበሳጩ የብልጽግና የአካባቢ ሹሞች በኦሮሞ መንደሮች ዘልቀው በረቂ ወላ አማካኝነት ጭፍጨፋ ይፈጽማሉ። አማራ ጽንፈኛ ጨፈጨፋችሁ በሚል የኦሮሞ ማህበረሰብን ቁጣ ውስጥ እንዲገባ ያደርጋሉ። ከጎናቸው ለማሰለፍ ይህንን ስልት ይጠቀማሉ። በሌላ በኩል በአማራ መንደሮችም እንደዚሁ የረጴ ወላ እና ጋችን ሴር ናቸውን በማሰማራት በአማራ ተወላጆች ላይ ጭፍጨፋ ከፈጸሙ በኋላ ሸኔ እየጨፈጨፋችሁ ስለሆነ ኑ ከኛ ጋር ተሰለፉ በማለት በሁለቱ ህዝብ መካከል ቅራኔ ለመፍጠር የሚያደርጉት የብልጽግና ባለስልጣናት ናቸው። አሁን ህዝብ ስላወቀባቸው በወለጋ በሚፈልጉት መጠን አማራና ኦሮሞን ለማጨፋጨፍ ስላልቻሉ፣ ህዝቡ የበለጠ አንድነቱን በማጠናከሩ የብልጽግና ባለስልጣናት ብስጭት ውስጥ መግባታቸው ነው የተገለጸው። እንግዲህ በኦሮሚያ ክልል አካባቢ በተለያዩ አካባቢ ሰሞኑንም በተለይ በኖኖ ወረዳ በደቡብ ምዕራብ ሸዋ ዞን ኖኖ ወረዳ ንጹህ እንግዲህ ያጋር በተመለከተ ዶክተር መራራ ጉድ ና ነጀዋር እና የኦፌኮንድ ድርጅት ሰሞኑን እየጠሯቸው ያሉ ቅስቀሳዎች አደገኛ ናቸው። ይህንን ተከትሎ በተለያዩ ዩኒቨርሲቲዎችና ከተሞች እንደዚሁ ወጣቶች አደባባይ ስለመውጣታቸውም ተገልጿል። በተለይ የጀዋር አገላለጽ ከነባራዊ ሁኔታ ውጭ የሆነ በኦሮሚያ ክልል ፋኖን መንግስት ካምፕ ሰጥቶ ያስቀምጦ ይህንን ጭፍጨፋ ያስፈጽማል የሚለው በተመለከተ በተለይ እንግዲህ ለመፍጠር ያሰበው ፕሮፓጋንዳ በአማራው ላይ ጥቃት እንዲመጣ የሚያደርግ መሆኑን ባለፈው እንግዲህ ተቃውሞ ሲያቀርቡ ነበር እነዚህ የመረጃ ምንጮች። ለማንኛውም ይህኛውን በገለልተኛ አካላት እንዲጣራ እና ምርመራ እንዲደረግበት በንጹሐን ላይ ጉዳት ያደረሱ አካላት ካሉ እንደዚህ ተጠያቂ እንዲደረጉ ካልሆነ ግን በዚህ ሰበብ በአማራ ንጹሐን ላይ ጭፍጨፋ ለማድረግ የሚጠራው እና የሚደረገው ጥሪ ተቀባይነት እንደሌለው ግን ሊታወቅ ይገባል። ሌላው ኦህዴድ ብልጽግና በአዲስ አበባ ከተማ እንግዲህ በህዝብ ዲሞግራፊ እና ስብጥርን እንዲሁም ደግሞ በተቋማት የ የስልሳ አርባ ፕሮጀክትን የተለያዩ ተቋማት ወረራ እንዲሁም ደግሞ በአዲስ አበባ ከተማ ውስጥ የሚገኙ የህዝብ የመንግስት ተቋማትና ከአሁን በፊት እንደዚሁ መስሪያ ቤቶች የነበሩትን ለኦህዴድ ብልጽግና መስሪያ ቤት በሚል እንዲሁም ደግሞ ለደጋፊ ባለሀብቶቹ ለሸገር ከተማ ቢሮዎች፣ ለኦሮሚያ ክልል የጸጥታ ቢሮዎች እና በተለያየ መንገድ በሚል መሬቶቹን እያጠሩ እየወሰዱ ነው፣ እና ዳነቻቤ በየዕለቱ ካርታ ያዘጋጃሉ፣ ይሰጣሉ። እነ ሽመልስ አብዲሳ ደግሞ አዲስ አበባ ከተማ ውስጥ የሚገኙ መሬቶችን እንደዚሁ ለቢሮዎች እና በተለያየ መንገድ በተለያየ መንገድ እነዚህን እየወሰዱ ነው። የፌዴራልም የአዲስ አበባ ከተማ አስተዳደር ነባር የህዝብ ቦታዎችም ጭምር ናቸው እየተወሰዱ ያሉት። ለማሳያነት እንግዲህ ከዚህ በፊት ከስድስት ኪሎ ከስድስት ኪሎ የነበረው ቅርስ እንደዚሁ ለኦሮሚያ የፖሊስ ጠቅላይ መምሪያ ሲገባ ቅርሱ ፈርሶ በተለያዩ አካባቢዎችም እንደዚሁ መኖሪያ ቤቶች የቀድሞ የመንግስት ተቋማት እየፈረሱ ነው። ለምሳሌ በስድስት ኪሎ በተመሳሳይ ፍርድ ቤት አካባቢ አራተኛ ክፍለ ጦር ተብሎ የሚጠራው የቀድሞ ካምፕ እንዲሁም ደግሞ የፌዴራል ግብርና ሴንተር የሚባለው በቦሌ የሚገኘውን መስሪያ ቤት ጨምሮ በርካታ ቤቶችን የኢንቨስትመንት ኮሚሽን ቢሮ ከፊል ደንበል ዙሪያ አዲስ አበባ ወጣቶችና ቲያትር ተብሎ በሰፊው ታጥሮ የነበረው ቦታ ላይ ከፊሉን ቦታ ጨምሮ በመኖሪያ መንደሮችን በማፍረስ እንደዚሁ አካባቢውን እየወሰዱ ነው። ከዚህም የተከብረህን አምባይ ኮንስትራክሽን መስሪያ ቤትና ቢሮዎችንም ጨምሮ ፍላሚንጎ የመገናኛ ብዙሃን ባለስልጣን ዙሪያ የነበረውን ቦታና ከፊሉን ግማሹን የፌደራል ተቋም መስሪያ ቤት እና በአካባቢ የሚገኙ መኖሪያ ቤቶችን ልደታ ከፍተኛ ፍርድ ቤት ይዞታን ጨምሮ ከአንድ መቶ አስራ ሁለት በላይ ቦታዎች ሰሞኑን እንግዲህ እና ቀደም ብሎ በኦህደድ ተወስደዋል። አሁን እየተወሰዱ ያሉት ደግሞ ለሸገር ከተማ ቢሮዎች በሚል ነው። እንግዲህ ሸገር ከተማ በሱሉልታ ኗሪዎች አዲስ አበባ ቢሮ የሚገነባላቸው ለምንድን ነው? የለገጣፎ ኗሪዎች አዲስ አበባ ቢሮ የሚገነባላቸው ለምንድን ነው? የሰበታ ኗሪዎች ለምንድን ነው እዛው ቢሮ የማይገነባላቸው የሚለው ጉዳይ እንዳለው ነው። ግን ያው በሸገር ከተማና በአዲስ አበባ ላይ ያለውን የፖለቲካ ሽሚያ እንዲሁም ደግሞ ቀጣይ እቅዶችን የሚያሳይ ነው ተብሏል። ከዚህ ጋር አብረው ከመጡ መረጃዎች መካከል አንዳንዱ አሰቂኙ መረጃ እንግዲህ ለብዙዎቹ ቀለል ያለ መረጃ ይመስላል፣ ግን ደግሞ ያለውን አጠቃላይ ሁኔታ የሚያሳይ ነው። ለአብይ አህመድ በእንጸላ ያለን የሚሉ የወንጌል ፓስተሮች እንደዚሁ የአምልኮ ቦታዎች በሚል በአዲስ አበባ ከ174 በላይ ቦታዎች ተሰጥተዋቸው ሽጠዋል ነው የተባለው። እንግዲህ ከዚህ ውስጥ ወደ አርባ የሚሆኑት በርካታ ሰዎችን በማፈናቀል የተሰጡ ቦታዎች ቢኖሩም እነዚህ ለአብይ አህመድ በእንጸል ያለን የአምልኮ ቦታ ይሰጠን በሚል ቦታ የወሰዱ የወንጌል ሰዎች አብዛኞቹ መሬቱን ሽጠዋል። አንዱ እንግዲህ 60 ሚሊዮን ብር መኪና ገዝቶ 60 ሚሊዮን ብር መኪና ገዝቶ ነው እንግዲህ ቦታ ሽጦ አንዱ። ይሄንን በተመለከተ እንግዲህ ያው በርከት ያሉ አስቂኝ መረጃዎች ወጥተዋል። ለማንኛውም በአዲስ አበባ ከተማ እየሆነ ያለውን ይህንን የሚያሳይ ነው። ወደ ሌሎች መረጃዎች ሳልፍ በደሴ ዙሪያ ወረዳ ከደሴ ከተማ እና በአካባቢ በዙሪያው ባሉ ወረዳዎች ከተንቀሳቀሰ የመንግስት ኃይል ጋር ለሰዓታት የቆየ ውጊያ መደረጉን የሚገልጽ መረጃ ነው። በሌሊት ጸረ ሽምቅ በሚል ከተንቀሳቀሰ የመንግስት ኃይል ጋር በደሴ ከተማ ዙሪያ ሙሚ ፋላ፣ አያታ፣ ጽድገቢያ ተብሎ በሚጠሩ ቀበሌዎች በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በሌሊት የነበረው በሌሊት ወደ አካባቢ ተንቀሳቀሰ የመንግስት ኃይል ቀደም ብሎ በማለዳ ማጥቃት ቢከፍትም ፋኖ ያጸፋ ምላሽ ሰጥቷል። ከሰዓታት ውጊያ በኋላ የመንግስት ኃይል አካባቢዎቹን ለቆ ወጥቷል። የደረሰው ጉዳት ግን በዝርዝር አልታወቀም። ይሄ የሆነው በደሴ ከተማ ዙሪያና አቅራቢያ ነው። ወደ አዊ ዞን የሚወስደን መረጃ ላስከትል። በአዊ ዞን ግምጃ ቤት ቀጠና ካዮ እርሻ ወደ አዘና መስመር ቻላ ተብሎ በሚጠራ ቦታ በመንግስት የጸጥታ ሰዎች ላይ በተፈጸመ ድንገተኛ የድሮን ጥቃት ፋኖ በከፈተው ድንገተኛ ጥቃት ሚሊሻዎች ላይ ጉዳት ደርሷል። የሚሊሻ አባላት እንደዚሁ ሙትና ቁስለኛ ሆነዋል። የነፍስ ወከፍ መሳሪያዎቻቸው እንደዚሁ በፋኖ ስለመወሰዳቸው ይህንን ጥቃት ተከትሎ የሚሊሻ አባላቱ ይዘውት የነበረውን ቦታ ለቀው ወደኋላ ስለመሸሻቸው ነው እየተገለጸው። ሌላው የድሮን ጥቃትን የተመለከተ ነው። ዛሬ በደቡብ ጎንደር ላይ ቀይንት ወረዳ ዛጎች ተብላ በምትጠራ የገጠር ከተማ የድሮን ጥቃት ተፈጽሟል። የድሮን ጥቃቱን በተመለከተ ያለውን መረጃ ደርሳለሁ። ከዛ በኋላም አሁን በዚህ ሰዓት ከተወሰኑ ሰዓታት በፊት በታሽጋይንት ደቡብ ጎንደር ማለት ነው ላይጋይንት ስማዳ፣ ጉና፣ በጌምድር መና መቀጣዋን ጨምሮ በጉና ተራራ በስተ ሰሜንና ሰሜን ምስራቅ፣ ምስራቅ አቅጣጫዎች እንደዚሁ ተከታታይ የድሮን አሰሳዎች እየተደረጉ መሆናቸው ተገልጿል። ይሄ የሆነ ያለው ቀደም ብሎ የድሮን ጥቃት ከተፈጸመ በኋላ የሁለተኛ ዙር ነው። በዚህ እንግዲህ በአየር ጥቃቱ ተፈጽሟል። ዛሬ እንግዲህ ተጨማሪ እንደዚሁ እያንዣበበ መሆኑን በሚገልጸው መረጃ ዛሬ ጥቅምት 13 2018 ዓ ም በላይ ጋይንት ወረዳ በዛጎች ከአነስተኛ ከተማ በመኖሪያ ቤት ላይ በተፈጸመ የድሮን ጥቃት በሰላማዊ ሰዎች ላይ ጉዳት ደርሷል። የድሮን ጥቃቱ ዛሬ ረፋድ አራት ሰዓት ላይ በመሀል ከተማ በዛጎች መሀል ከተማ በግለሰብ መኖሪያ ቤት ላይ እንደተፈጸመ የዓይን እማኞች ይገልጻሉ። በዚህ እንግዲህ በጥቃቱ አንድ የመኖሪያ ቤት ወድሟል፣ ሻምበል ካሰው የተባለ ሰውዬ መኖሪያ ቤቱ ወድሟል። በዚህ ቤት ውስጥ የነበሩ ሁለት ሴቶች ጉዳት ደርሶባቸዋል። በድሮን ጥቃቱ ጉዳት የደረሰባቸው እናቶች ሕክምና ገብተዋል። እንግዲህ በአንዷ በጽኑ ሁኔታ መቁሰሏን የሚገልጹት የመረጃ ምንጮች የህይወቷ ነገር አሳሳቢ ነው። ሌሎች ሁለቱ ሴቶች ግን እንደዚሁ ህክምና ላይ ይገኛሉ። ያው ከባድ ቢሆንም ጉዳቱ ግን ያው ህክምና እየተከታተሉ ነው። ከነዚህ መካከል ወይዘሮ ደብሬ ትኩ በቀኝ ጡቷ በኩል የድሮን ጥቃት ጉዳት አድርሶባታል፤ እንዲሁ ህክምና ገብታለች። ሁለተኛዋ ወይዘሮ በላይነሽ ትባላለች። እሷም እንደዚሁ በሶስት የሰውነት ክፍሏ ላይ ጉዳት ደርሶባታል፤ ህክምና ውስጥ ነው የሚገኙት። በስም ያልተገለጸች ሴት ደግሞ ከባድ ጉዳት ደርሶባታል፤ እሷም ህክምና ውስጥ ነው የምትገኘው ተብሏል። መኖሪያ ቤቱ ወድሟል። ዛጎች እንግዲህ ዛጎች አገረገነት ጨጭሆ ጉና ተራሮችን ጨምሮ እምናትና መቀጣው ድረስ እንደዚሁ ለ55 ደቂቃዎች የቆየ የሰው አልባ አየር ወይም ደግሞ የድሮን ቅኝት መደረጉንም አብረው የመረጃ ምንጮች ገልጸዋል። በዚሁ ቦታ እዚ ዛጎች ተብላ የምጠራው ቦታ ላይ ከስድስት ወራት በፊት በተፈጸመ የድሮን ጥቃት አስራ አራት ሰዎች መገደላቸውንም የመረጃ ምንጮቹ አስታውሰዋል። በዚህ ጥቃት አስራ ሁለት ሰላማዊ ሰዎችና ሁለት የፋኖ አባላት ናቸው። ከስድስት ወራት በፊት በዚህ ቦታ በጥቃቱ የተገደሉት። በዚህ እንግዲህ በወቅቱ ስድስት ከባድ ሶስት ቀላል 14 ሞት ጉዳት መድረሱን ነው መረጃዎች የሚያስታውሱት። ዛሬ ለወተኛ ጊዜ በተፈጸመው ጥቃትም እንደዚሁ እንግዲህ ሶስት ሰዎች ጉዳት ደርሶባቸዋል። ሌላው ላሊበላ እና አካባቢው የማድረሳችሁ መረጃ ነው። ላሊበላ ወደ ላሊበላ ከአዲስ አበባ ላሊበላ አንቶኖቭ ወታደራዊ ወታደሮች ግጭ ነው ዛሬ በረራ ማድረጋቸውን የሚገልጽ መረጃ ነው። ከአዲስ አበባ ቦሌ ካርጎ ተርሚናል ወደ ላሊበላ በተከታታይ ሁለት አንቶኖቭ አውሮፕላኖች ዛሬ ከሰዓት በኋላ በረራ አድርገዋል። የመጀመሪያው ከሰዓት በፊት 5 ሰዓት ከ50 የተነሳ ሲሆን ወደ ላሊበላ በረራ ሲያደርግ ሁለተኛው ደግሞ በሰዓታት ልዩነት ወደ ላሊበላ በረራ ማድረጉን ገልጸዋል። ከወልዲያ እና ከጋሸና እንዲሁ ደግሞ ከሰቆጣ ወደ ላሊበላ በምድር ወታደራዊ እና ሎጂስቲክ ማንቀሳቀስ ያልቻለው መንግስት ኃይል በአንቶኖቭ ወታደራዊ አውሮፕላኖች ወታደሮች እና ወታደራዊ አገልግሎቶችን እያጓጓዘ ይገኛል። መስከረም ሀያ መጨረሻ ኮምቦልቻ በሲቪል አውሮፕላኖች በርካታ ኮማንዶዎችን ማጓጓዙንም የመረጃ ምንጮቹ ገልጸዋል። እንግዲህ በአማራ ክልል እየተደረገ ያለውን ጦርነት ተከትሎ በተለያዩ አውሮፕላን ማረፊያዎች እንደዚሁ የሲቪል አውሮፕላኖች ወታደሮችን እያጓጓዙ ነው የሚገኙት። ኮምቦልቻ፣ ላሊበላ፣ ጎንደር፣ ባህር ዳርን አየር ማረፊያዎች እንደዚሁ በሲቪል አውሮፕላኖች ወታደሮች ይጓጓዛሉ። እንግዲህ ዓለም አቀፍ የሲቪል አቪሽን ሕግንም የሚጣረስ እንደሆነ ይታወቃል። ወደ መተማ ስንሄድ መተማ ደለሎ አዲስ ወታደራዊ ስምሪት አለ። ከሁለት ቀናት በፊት በፋኖ የተያዘችው የሱዳንና ኢትዮጵያ ኮሪደር ማለፊያ መተላለፊያ ተብላ የምጠራው ቁጥር አንድን የመንግስት ኃይል ለመያዝ ትናንት ምሽት ጀምሮ እንቅስቃሴ ያደረገ መሆኑን የገለጹት የመረጃ ምንጮች ዛሬ ረፋድ ፋኖችን ወሳኝ ቦታ ለቆ ሲወጣ መከላከያ ያለ ውጊያ እንደገና ወደ ቁጥር አንድ ተብላ ወደሚጠራው ቦታ መግባቱን ደለሎ አካባቢ ያለ ቦታ ነው ገልጸዋል። አንድ የፋኖ አመራር እና ቃል አቀባይ ስለ ጉዳዩ ተጠይቆ በአካባቢው ከፍተኛ የሆነ የእርሻ ስራ እና የአዝመራ መሰብሰቢያ ወቅት ስለሆነ ከባድ ቃጠሎ እንዳይቀሰቀስ እና በአካባቢው ጉዳት እንዳይደርስ በአካባቢ ያሉ ባለሀብቶች እና አርሶ አደሮች ለጊዜው ይህንን ጥያቄ ስለጠየቁን ለቀን ወተናል። በየትኛውም ሰዓት ግን በየትኛውም ሁኔታ ከተማውን መቆጣጠር የሚያስችል አቅምና አቋም ነው ያለን በማንኛውም ሰዓት መልሰን ለመቆጣጠር እንችላለን ሲል ይህንን ምላሽ ሰጥቷል። ሌላው ወደ አምባሰል የሚወስድን መረጃ ነው። በአምባሰል ከበባ እና ቀለበት ውስጥ ከገባይ መንግስት ኃይል ውስጥ አስራ አምስት ወታደሮች ለፋኖጅ መስጠታቸውን የመረጃ ምንጮች ገልጸዋል። ከነዚህ ውስጥ ምክትል የመቶ አለቃ መሪ ይገኝበታል ተብሏል። ከበባ ውስጥ ገብቶ እጅ ስለሰጡ የመንግስት ኃይል መረጃ ምንጩ ሲናገሩ፣ የመንግስት ኃይል ከሐይቅ ሸሙሳ ተራራ ተከታታይ የመድፍ ድብደባ አደረገ። ቀጥሎ በሁለት ግንባር ወደ አምባሰል ማርየ እግረኛ አንቀሳቀሰ። የመጀመሪያው ኃይል ወደ ማርየ ከገባ በኋላ ፋኖ ከበባ በማድረግ ከኋላ የነበረውን የመቶ ምክትል አለቃውና አዛዡን ጨምሮ 15 ወታደሮችን በእጁ አስገብቷል ያሉ ሲሆን ወታደሮቹ እና አዛዣቸው እጅ የሰጡት በቀላል ተኩስ ልውውጥ ነው ሲሉ ሁኔታውን ይገልጻሉ። በቀላል ተኩስ ልውውጥ እጅ መስጠታቸው የሚያሳየው ይላሉ የመረጃ ምንጩ፣ ወታደሩ ያለበትን የተሰላቸ ወቅታዊ ሁኔታ ያሳያል። ፋኖ ለዋጊዎቹ ትዕዛዝ በሰጠ እና ቀላል ተኩስ በተጀመረ የመጀመሪያው ተኩስ እጅ ሰጥተዋል ሲሉ ይህንን ገልጸዋል። በቀጠናው እንግዲህ በአዲስ ወታደር እንቅስቃሴና ስምሪት መኖሩንም እንደዚሁ ገልጸዋል። የአምሮ ግን ወደ አምባሰል ማርየ በኩል የመንግስት ኃይል ስለመግባቱ የመረጃ ምንጮቹ አልደበቁም። ከሀይቅ ወደ ውጫሌ ከውጫሌ የተነሳ ኃይል ዛሬ በሌ ቦዳ ዜሮ ሁለት በኩል ከሰዓት በኋላ ውጊያ ከመክፈቱን ገልጸዋል። ወደ አምባሰል ሮቢት ለመግባት እየሞከረ እንደሆነና ውጊያን በዚህ አካባቢ እየተደረገ መሆኑ ተገልጿል። ከሐይቅ የተነሳው ደግሞ ላለፉት አርባ ቀናት ካምባሰር ከተማ ሸሽተው ሐይቅና ደሴ ገብተው ተደብቀው የነበሩ የብልጽግና አመራሮችን የሚሊሻ አባላትን አጅቦ በጨፌ በኩል ኬንተርና ጭስ አባሌማ በኩል ወደ ውጫሌ ለማስገባት ስምሪት ወስዶ እንቅስቃሴ እያደረገ እንደሆነ ሲገልጹ ከውጫሌ ከሰዓት በኋላም እንደዚሁ ስምሪት ወስዶ የወጣው ኃይል ከሐይቅ የሚመጣውን የብልጽግና አመራር ተጨማሪ ጥቃት እንዳይደርስበት ሽፋን ለመስጠትና የፋኖን የውጊያ አቅጣጫዎች ለመከፋፈል አስቦም እንደዚሁ ከውጭ ዓለም ተጨማሪ ኃይል ከሰዓት እንቅስቃሴ እያደረገ ሲሆን እስከዚህ ሰዓት ድረስ በቀጠናው ከሰዓት በኋላ በተቀሰቀሰው ውጊያ የደረሰው ሰብአዊ ቁሳዊና ወታደሮች ኪሳራ በዝርዝር አልታወቀም ሲሉ ይህንን የመረጃ ምንጮች ገልጸዋል። ወደ ሌላ መረጃችን ስንሄድ ወደ ደብረ ማርቆስ የሚወስደን መረጃ ነው የማስከትለው። በደብረ ማርቆስ ከተማ በተፈጸመ ጥቃት ጉዳት ደርሷል። በደብረ ማርቆስ ከተማ ውስጥ በተፈጸመ ድንገተኛ ጥቃት ጉዳት መድረሱን የገለጹት የመረጃ ምንጮች በአድማ ብተና ፖሊስ አባላት እና በፓትሮል ላይ በተፈጸመ ጥቃት ነው ጉዳት የደረሰው። በፓትሮል ላይ በተፈጸመው ጥቃት አራት የፖሊስ አባላት ቆስለው ሕክምና ውስጥ ገብተዋል። ከነዚህ ውስጥ የፖሊስ አዛዥ የጣቢያ ኃላፊ ይገኙበታል አሁን ህክምና ላይ እንደሚገኙ ደብረ ማርቆስ አካባቢ የወጡ መረጃዎች እያሳያሉ። ወደ ሌሎች የመጨረሻ መረጃዎች ሲሄድ ወደ ደቡብ ጎንደር ክምር ድንጋይ የሚወስደን መረጃ አስከትላለሁ። በደቡብ ጎንደር ክምር ድንጋይ ከተማ ወጣ ብሎ ሁለት አርሶ አደሮች ዛሬ በመንግስት የጸጥታ ኃይሎች መረሸናቸው ተገልጿል። መከላከያ እነዚህን አርሶ አደሮች የረሸናቸው ለምን ለፋኖ ምግብ ሰጣችሁ በሚልና ከአሁን በፊት ለፋኖ ምግብ ሰጥታችኋል መረጃ ደርሶናል፣ በሚል እንደሆነ መረጃ ምንጮቹ ገልጸዋል። ያው እንግዲህ አሳዛኝ ነው። ከሁለት ቀናት በፊት በተመሳሳይ ጋሳይ አካባቢ ወደ ልቅሶ ሲሄዱ የነበሩ አርሶ አደሮችን መኪና ላይ ሆነው የመንግስት ወታደሮች መግደላቸው ይታወቃል፣ ለምን መሳሪያ ያዛችሁ በሚል። ወደ አፋር ቀጠና የመጨረሻው መረጃ ላቅርብ። በአፋር ቀጠና እንግዲህ ያለው አጠቃላይ ሁኔታ ያው እንግዲህ ላለፉት ሁለትና ሶስት ቀናት የብሔራዊ መረጃና ደህንነት ዳይሬክተር አምባሳደር ሪድዋን ሁሴን እንዲሁም ደግሞ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጉብኝት ማድረጋቸውን ተከትሎ የኤርትራን መንግስት በኃይል ለመጣል ከሚንቀሳቀሰው ታጣቂ ኃይል ጋር ከአዛዡ ጋር ውይይት ማድረጋቸውን መረጃዎች እየገለጹ ነው። የዚህ ኃይል አዛዥ ኢብራሂም ሃሩን በተለያዩ ጉዳዮች ላይ ማብራሪያ መስጠታቸውም ታውቋል። የባህር ኃይል ለማቋቋም እቅድ እንዳለው እና እየሰራ ስለመሆኑ እንዲሁም ደግሞ የቀይ ባህር አፋር ታጣቂ ኃይል ባወጣው መግለጫና በንግግሩ ላይ ኃላፊው ተናግረዋል። በተሟላ ወታደራዊ አቅም ላይ እንደሚገኙም ሰሞኑን ያሰለጠኗቸውን ጨምሮ በቀይ ባህር አፋር መሬት ነፃ ለማውጣት እየተንቀሳቀሰ መሆኑን ገልጿል። ኢብራሂም ሃሩን እንግዲህ ባህር ኃይል ለማቋቋም እየሰራው ነው የሚለው ያው እንግዲህ አንዳንዱ መረጃዎች ያው ፍላጎቶች ነው የሚሆኑት። ለማንኛውም በዚህ ቀጠና ያለውን ሁኔታ ተከትሎ በኤርትራ በኩልም ወታደራዊ እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች ናቸው እየወጡ የሚገኙት። ለሰዓት እንግዲህ ከግንባርና ከተለያዩ አካባቢዎች ያሰባሰብኳቸው ዋና ዋና መረጃዎች እነዚህ ናቸው። ስለተከታተላቸው በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ